አሪፍ በሚባል ቦታ ነው የምናስገነባው። ከሰባትና ከስምንት በላይ ፕሮጀክቶችን ዴሊቨር ያደረገ ድርጅት ነው። ሀያት ፈረስ ቤት ያለው ሳይታችን ከባለ ሁለት መኝታ እስከ ባለ ሶስት መኝታ ድረስ ሲሆን የካሬ አማራጭ ከ86 ጀምሮ እስከ 110 ድረስ አለ። አሁን ላይ በተለያዩ ሳይቶቻችን ላይ 35% ዲስካውንት አማራጭ አያት አካባቢ፣ ከዛ ውጪ ደግሞ 30% ደግሞ ፒያሳ እና ጋርመንት ሳይቶቻችን ላይ ዲስካውንት አውጥተናል። አሁን ላይ ዘጠነኛ ላይ ደርሰዋል። በፍሎ ሶስት ቤቶች አሉ። ሙሉ በሙሉ በኢትዮጵያ ብር፣ ምንም አይነት አስካሌሽን፣ ምንም አይነት ጭማሪ ሳይኖረው ሙሉ በሙሉ አሁን በከፈሉበት አሁን በጀመሩት ነው የሚጨርሱት። ይህም ደግሞ በብዙ ተመራጭ ያደርገናል። አያት የሚገኘው ሳይቶቻችን ላይ አጠቃላይ ክፍያ 54 ሚሊዮን ብር ብቻ ነው ለ ሁለት መኝታ ክፍል ባለ አንዱ ደግሞ ወደ ፒያሳ አካባቢ ነው የሚገኘው። እሱ ደግሞ ወደ 600 ሺህ ቅድመ ክፍያ ከፍለው የቀጣዩን ደግሞ በፕሮግረስ የሚከፍሉት የውሃ ፋሲሊቲ የጀነሬተር ፋሲሊቲ እንዲሁም ደግሞ አቅራቢያው ደግሞ የተለያዩ ማዕከሎችን ታሳቢ አድርጎ ነው ይዞ የመጣው። እነዚህን የቤት አማራጮች በምን ያህል ጊዜ ነው ለደንበኞች አስረክባችሁ? ለሚስጠር ያሰባችሁ ከሆነ እስካሁን ወደ አራት መቶ በላይ አባወራችን የቤት ባለቤት አድርገናል። በአፎርደብል በሚል ሽልማት አግኝቷል። መቶ ፐርሰንት የሚከፍል ሰው 35 ፐርሰንት ኦፍ ይደረግለታል። አርባ ፐርሰንት የሚከፍል ሰው ደግሞ የስምንት ወር የእፎይታ ጊዜ እንሰጣለን። አዲሱን ዓመት ከተሚው ጋር ወደፊት እንቀጥላለን። መልካም በዓል። ሰላም ጤነስ ጥልን። ውድ የገበያ ሚዲያ ተመልካቾቻችን እንዴት ናቸው? ዛሬ ቴምል ፕሮፐርቲስ ተገኝተናል። ቴምል ፕሮፐርቲስ እያንዳንዱ ቤቶች ላይ ታላቅ የበዓል ቅናሽ ማድረጉን ሰምተናል። ቅናሹ ምን ያህል ነው? እንዲሁም ደግሞ ሌሎች መረጃዎችን ለእናንተ ለተመልካቾቻችን እያደረስናችሁ አብረናችሁ ቆይታ ቆታ የምናደርግ ይሆናል። ለቻናላችን አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። እስከ ፕሮግራማችን ፍፃሜ ድረስ አብራችሁ ቆዩ። መልካም ጊዜ ሆነላችሁ። ኪንግ ሆምስ እውነትም ኪንግ ነው። ሰላም እንዴት ነሽ? እግዚአብሔር ይመስገን እንኳን ወደ ቴምር ሪል ስቴት በሰላም መጣሽ። በጣም ጥሩ እኔም ስለመጣሁና በድጋሚ ስለተገናኘን በጣም ደስ ብሎኛል። ዛሬ እንግዲህ በዋናነት የተገናኘንበት ምክንያት ቴምር ፕሮፐርቲ የተለያዩ የቤት አማራጮቹ ላይ ታላቅ ቅናሽ ማድረጉን ሰምተን ነው እና ግን ከዛ በፊት እንታዋወቅሽና ቴምር ማን ነው የሚለውን ሀሳብ እናንሳ። እኔ ኢየሩሳሌም አመሀ እባላለሁ። የቴም ሪል ስቴት ሴልስ ኮንሰልታንት ወይም ደግሞ የሽያጭ ባለሙያ ነኝ። ቴም ሪል ስቴት አሁን ላይ በተለያዩ ቦታዎች ላይ ሳይቶቻችን እየሸጥን እንገኛለን። ከዛ በፊት ግን ኦልሬዲ በ2008 የተመሰረተ ከሰባት እና ከስምንት በላይ ፕሮጀክቶችን ዴሊቨር ያደረገ ድርጅት ነው በማስገንበት ሂደት ወይም ደግሞ በማስረከብ ሂደት በጣም አሪፍ ፕሮግረስ እያሳየ ያለ ድርጅት ነው። አሁን ላይ እንግዲህ ብዙ የቤት አማራጮች አሏችሁ እና ታላቅ ቅናሽ የተደረገባቸው የቤት አማራጮች የትኞቹ ናቸው? አሁን ላይ በተለያዩ ሳይቶቻችን ላይ 35 ፐርሰንት ዲስካውንት አማራጭ አያት አካባቢ፣ ከዛ ውጭ ደግሞ 30 ፐርሰንት ደግሞ ፒያሳ እና ጋርመንት ሳይቶቻችን ላይ ዲስካውንት አውጥተናል። ይህም ቆየው ለአጭር ጊዜ የሆነ ዲስካውንት ነው። ከባለ አንድ እስከ ባለ ሶስት የመኝታ አማራጭ ያላቸው እንዲሁም በተጨማሪ ደግሞ ሳይቶቻችንን በአሪፍ በሆነ ፕሮጀክት እያስገነባ ነው ነው የምንገኘው። በጣም ጥሩ የተለያዩ ፋሲሊቲዎች አሏቸው ቤቶቹ ላይ ምንድን ናቸው? ማንኛውም አፓርታማ አፓርታማ ሲገነባ የራሱ የሆነ ፋሲሊቲ አለው። ይህም ደግሞ ሙሉ በሙሉ ያሟላ አፓርትመንት ስታንዳርዱን ይዞ ነው የመጣው። ይሄም ስለዚህ የውሃ ፋሲሊቲ የጀነሬተር ፋሲሊቲ እንዲሁም ደግሞ አቅራቢያው ደግሞ የተለያዩ ማዕከሎችን ታሳቢ አድርጎ ነው ይዞ የመጣው። የካሬ አማራጮችስ ምን ያህል ነው? ቅድም እንዳልኩሽ በየሳይቶቻችን የተለያዩ ሳይቶች አሉ። በእነሱ የካሬ አማራጮች ይለያያሉ። አያት አካባቢ ከባለ ሁለት ባለ ሶስት አለ ከሰማኒያ ስድስት ካሬ ጀምሮ መቶ አስራ አንድ ካሬ እንዲሁም ደግሞ መቶ ሀያ ስድስትም ካሬ ባለ ሶስት አለ ይሄ ይገኛል። ወደ ፒያሳ ስንመጣ ደግሞ ከ63 ካሬ ጀምሮ እስከ መቶ አርባ ስድስት የባለ ሶስት አማራጭ ባለ አንዱም አለን እነዚህን አማራጮች ይዘምተናል። እነዚህን የቤት አማራጮች በምን ያህል ጊዜ ነው ለደንበኞች አስረክባችሁ ለመስጠት ያሰባል? ኪንግ ሆምስ እውነትም ኪንግ ነው። አከፋፈላቸውም መረከቢያቸውም የተለያዩ ሳይቶች አሉ እና ከዛ ውስጥ አንዱ አያት የሚገኘው ሳይት ነው። በአንድ አመት የሚያልቅ ፕሮግረሱ አሪፍ የሆነ አሁን በአንድ አመት የምናስረክበዋል። እሱ አከፋፈሉን በአንድ አመት ነው፣ የሚያልቀውን በአንድ አመት ነው። ከዛ ውጭ ግን ፍሌክስብል የሆነ አከፋፈል ይዘን በሁለት አመትና እስከ ሶስት ዓመት ከፍለው የሚጨርሱት እሱን ደግሞ በሌሎች ሳይቶቻችን ላይ ይዘናል በጣም ጥሩ እስካሁን ምን ያህል ቤቶችን አስረክቧቸዋል እስካሁን ወደ አራት መቶ በላይ አባወራችን የቤት ባለቤት አድርገናል ከዛ ውስጥ አንዱ ወደ አራት ኪሎ ለቡ ሳይት አዋሬ እነዚህ ያስረከብናቸው ሳይቶች ናቸው ከዛም ውጪ አሁን ደግሞ በቅርቡ ወደ አያት አካባቢ የምናስረክባቸው ሳይቶች አሉ። በጣም ጥሩ። እንግዲህ ብዙ ሪልስቴቶች በዘርፉ ላይ አሉ እና የእናንተን ሪልስቴት ከሌሎች ሪልስቴቶች በምንድነው ለየት የሚያደርገው የሚለውን። እናንተ እውነት ነው። አሁን ኢንዱስትሪው ሰፍቷል። ከዛ ውስጥም አንዱ ቴም ሪል ስቴት ደግሞ የራሱን ይዞ መጥቷል። እንዳልኩሽ ስምንት በላይ አመታትን አስቆጥሮ ከስምንት ሰባት በላይ ሪል ስቴቶችን አስረክቧል። በዚህም በቅርቡ ኢትዮ ሬል ስቴት ውስጥ እንግዲህ በአፎርደብል በሚል ሽልማት አግኝቷል። ይህም ደግሞ ምቹ የሆነ አከፋፈል፣ ምቹ የሆነ ደግሞ ቅናሽ የሆነ ቤቶችን ለደንበኞቻችን በማስረከብ ነው። ስለዚህ የሚለየው የምንለው አንደኛው በአፎርደብል ነው። ከዛም ውጭ ደግሞ ሎኬሽን ዋይዝ አሪፍ በሚባል ቦታ ነው የምናስገነባው። በዚህም አንዱ አያት ለመኖሪያ ምቹ ነው። ፒያሳ፣ ጋርመንት እነዚህ ሎኬሽን ዋይዝ በጣም አሪፍ የሆነ አማራጭ ይዘን የቀረብ ነው። ዋጋቸውስ ምን ዋጋቸውን፣ አሁን በሳይቶቻችን ይለያያሉ። አያት የሚገኘው ሳይቶቻችን ላይ አጠቃላይ ክፍያ አምስት ነጥብ አራት ሚሊዮን ብር ብቻ ነው፣ ባለ ሁለት መኝታ ክፍል። ባለ አንዱ ደግሞ ወደ ፒያሳ አካባቢ ነው የሚገኘው እሱ ደግሞ ወደ ስድስት መቶ ሺህ ቅድመ ክፍያ ከፍለው የቀጣዩን ደግሞ በፕሮግረስ የሚከፍሉት አመት በጣም ጥሩ እንግዲህ ሰዎች መጀመሪያ ሲገዙ አግሪመንት ይፈራረማሉ እና መጀመሪያ በተፈራረሙበት ዋጋ ነው የሚቀጥለው ወይስ ደግሞ ከዶላር ጭማሪ ጋር እንዲሁም ደግሞ ከጥሬ እቃዎች መጨመር ጋር እናንተም ዋጋ ትጨምራላችሁ የሚለውን እናንሰ ይሄኛው አንዱ ለየት የሚያደርገው ቅድም ሳልጨምረለሽ ይሄኛው አንዱ ነው ሙሉ በሙሉ በኢትዮጵያ ብር ምንም አይነት አስካሌሽን ምንም አይነት ጭማሪ ሳይኖረው ሙሉ በሙሉ አሁን በከፈሉበት አሁን በጀመሩት ነው የሚጨርሱት ስለዚህ አሁን ላይ ሙሉ በሙሉ በኢትዮጵያ ብር ይዘን የመጣ ነው እና ይህም ደግሞ ተመራጭም ያደርገናል። ስለዚህ በውጭ የሚኖሩ እንዲሁም ደግሞ በሀገር ውስጥ የሚኖሩ ቤቱን መግዛት የሚፈልጉ ሰዎች በቀላሉ ማግኘት ይችላሉ ማለት ነው። እውነት ነው እውነት ነው። እንግዲህ ለበዓል ታላቅ ቅናሽ ማድረጋችሁን ሰምተናል እና የቲት አካባቢ ነው ቅናሹ ምን ያህል ነው እስከመቼ ነው የሚቆየው የሚለውን ሀሳብ በደንብ ብናነሳ ደስ ይለኛል። ተመልካቾቻችንም ግልጽ እንዲሆን ኪንግ ሆምስ እውነትም ኪንግ ነው። አሁን ላይ የ35 ፐርሰንት ዲስካውንት ይሁ። ማለት ደግሞ መቶ ፐርሰንት የሚከፍል ሰው 35 ፐርሰንት ኦፍ ይደረግለታል። ይህ ደግሞ ትልቅ አማራጭ ነው፣ ትልቅ የሆነ የዲስካውንት ዋጋ ነው ያለን እና ማለትም አሁን ለምሳሌ እነዚህ ሳይቶች የሚገኙት ወደ አያት አካባቢ ናቸው። አያት ሎሚያድ እና አያት ፎረስ ቤት ላይ የሚገኘው ሳይቶቻችን ላይ መቶ ፐርሰንት ለሚከፍል 35 ፐርሰንት ዲስካውንት እናደርጋለን። ይህ ማለትም ባለሁለት መኝታ 86 ካሬ ነው የካሬ አማራጩ ወደ አምስት ነጥብ አራት ሚሊዮን ብር ይሆናል ስምንት ሚሊዮን ብር የነበረው ወደ አምስት ነጥብ አራት ሚሊዮን ብር ማለት ወደ ሶስት ሚሊዮን አካባቢ የሚሆን ቅናሽ ነው የተደረገው እና ከዛም ውጭ ደግሞ አርባ ፐርሰንት የሚከፍል ሰው ደግሞ የስምንት ወር ጊዜ ከዛ በኋላ ያሉትን አከፋፈሎች የስምንት ወር የእፎይታ ጊዜ እንሰጣለን ይህም ደግሞ ሌላኛው ኦፕሽን ነው የሚሆነው ማለት ነው ከዛም ውጭ ደግሞ ፒያሳ ላይ ሶማሌ ተራ ወደ ጋርመንት ያሉ ሳይቶቻችን ላይ ደግሞ የ30% ዲስካውንት ይህም ቅድም እንዳልኩሽ ነው። መቶ ፐርሰንት ለሚከፍል ሰው የ30 ፐርሰንት ዲስካውንት፣ ከዛም ውጭ ደግሞ 40 ፐርሰንት ለሚከፍል ሰው ደግሞ የ20 ፐርሰንት ዲስካውንት ነው ያለንና፣ ይህ ደግሞ ለአከፋፈል ምቹ ነው። ሰው ባለው ደግሞ እንዲገበያ እያደርጋልና እነዚያን አማራጮች ነው ይዘን የመጣ ነው። ስለዚህ ይሄ ውጭ ያሉ ደንበኞቻችንም አገር ውስጥም ያማከለ ሰፊ እድል ነው። ሰፊ የሆነ ዲስካውንት ዋጋ ነው እና በዚህ ተጠቃሚ እንዲሆኑ ነው እኛ የምንጠይቀው የምናሳስበው። እስከ መቼ ነው የሚቆየው ዲስካውንት? ይሄ ዲስካውንት የሚቆየው አሁን ለበዓል የወጣ ዲስካውንት ነው። መስከረምን ብቻ ነው የሚቆየው። በዚህ እንግዲህ ብዙዎቹ ይገዛሉ ብዙዎቹም ደግሞ ያተርፉበታል ብለን እናስባለን። በጣም ጥሩ። ቅድም እንግዲህ የተለያዩ ቦታዎች ላይ እያስረከባቸው እንደሆነ ነግረሽ ነበር፣ እና አሁን ደግሞ መሬት ሲወረደው ምንድን ነው የሚለውን ለተመልካቾች እያስቃኘናቸው አብረናቸው ቆይታ ብናረግ ደስ ይለኛል። መልካም ደስ ይለኛል። በዚ አጋጣሚ እዛ ባልደረባይ አለች ያለውን ደግሞ ሰሞር ታሳይሻለች። ኪንግ ሆምስ እውነትም ኪንግ ነው። ጥሩ ስለሰጠሽ ማብራሪያ እጅግ አርጊ አመሰግናለሁ። መልካም ቀን መልካም ባልሆነ እኔም በጣም አመሰግናለሁ። ኪንግ ሆምስ እውነትም ኪንግ ነው። ሰላም እንኳን ደህና መጣን። እንኳን ደህና ቆየሽ። ውጭ ላይ የጠበኩት ካስረከብናቸው ሳይት እንጀምር ብዬ ነው። በጣም ደስ ይለኛል። መጀመሪያ ግን እንታወቅሽ። ምዕራፍ እባላለሁ ሳይት መሀንዲስ ነኝ። ከዚህኛው ስንጀምርልሽ ይኸኛው ሳይታችን ጨርሰን አስረክበን አባወራዎቹ ሰተን መኖር የተጀመረበት ነው። እዛ ጋር ፊት ለፊት ላይ ተሻል ፕሮፐርቲ የሚለው እሱን ኦልሬዲ ጨርሰናል። ለከስተመሮች ዴሊቨሪ በሶስት ወር ጊዜ ውስጥ እናደርጋለን። የውስጥ ስራዎች ውስጥ ይና ከፊት ለፊትም ያለው ሳይታችን አለ። እሱ ሴንተር አደባባይ ነው ማለት እሱ ሚክስድ አፓርትመንት ሲሆን የንግድ ሱቆች ከታች አሉ፣ ከላይ መኖሪያ ቤቶች ናቸው። ኦልሬዲ ቱ በአንድ አመት ጊዜ የምናስረከበው ነው አልቋል ማለት ይቻላል። እና ወደዛ እየሄድን ደግሞ ሀያት ፈረስ ቤት ያለው ሳይታችን ከባለለት መኝታ እስከ ባለ 3 መኝታ ድረስ ሲሆን የካሬ አማራጭ ከ86 ጀምሮ እስከ 110 ድረስ አለ እና አሁን ላይ የ35% ቅናሽ እሱ ሳይታችን ላይ ማውጥተናል እና የዛ ሳይት አከፋፈል ብዙ ከስተመሮች አሉ ትንሽ ጊዜ ሰጥተናቸው የመክፈል ፍላጎት ያላቸው እና እነሱን ቤዝ ያደረገ ሆኖ አሁን ለጂ ፕላስ ፋይፍ ነው በሁለት አመት ጊዜ ውስጥ የሚረከቡት ቤት ነው። ለአከፋፈል ምቹ የሆነ አድርገን ያወጣነው ሳይት ነው። ሌላኛው የ35% ቅናሽ ያወጣነው እዛኛው ሳይታችን ላይ ነው እና ይሄኛው ሳይት እንደምታየው ጂ ፕላስ ቴን ሲሆን አሁን ላይ ዘጠነኛ ላይ ደርሷል እንዳለ ባለ ሶስት መኝታ ቤቶች ብቻ ናቸው ያሉት። ነው በተለያዩ የካሬ አማራጮች ናቸው ማለት ነው። ከምን ያህል ጀምሮ አላቸው? ከመቶ አስር ጀምሮ እስከ መቶ ሰላሳ ሰባት ድረስ አለን። የተቀሩትን ሳይቱ አካባቢ ሆነን በደንብ እያያሽ ብናወራ ደስ ይለኛል። በጣም ኪንግ ሆምስ እውነትም ኪንግ ነው። ብዙ ሳይቶቻችን ላይ በለቡ በአየር ጤና በሀያት እንዳለ ሳይቶቻችን አስረክበል ሌላ ተጨማሪ ወደ ሰባት ሳይቶችን አስረክበናል። እና የዴሊቨሪ ኢሹ የለም። አንዳንድ ሰዎች መተው ከስተመሮቻችንንም ይጠይቃሉ እና በጣም ደስተኛ ነው የሚሆኑት በዛም ነገር ማለት ነው። እስካሁን በመጣንበት ፕሮሰስ አሁን ላይም ባለን ከስተመሮቻችን ጥሩ የሆነ ፊድባክ ይዘን ነው የመጣን ያለነው እና እየሄድን ያልኩት ሳይታችን ይሄው እንደምታዩ ይሄኛው ነው እና ይሄኛው ሳይታችን ጂፕላስቲን ነው አሁን ላይ ዘጠነኛ ላይ ደርሰዋል። በፍሎት ሶስት ቤቶች አሉ። እናም ደግሞ በካሬ አማራጭ ከመቶ 11 እስከ መቶ 37 ድረስ አለን። ዲስካውንቱ 35 ፐርሰንቱ እሱንም የሚያካትት ነው። ዴሊቨሪ ታይም ዋን የር ነው እና ቶሎ ቤታችን ለመረከብ ለሚፈልጉ ሰዎች ሪከመንድ የምናደርገው የሀያት ሳይታችን አንደኛው ይሄ ነው። በጣም ጥሩ አብዛኞቹን አውረታ ናቸዋል። ከኦፊስ ጀምሮ ቆይታ አድርጋ ስለነበረ ግን ደግሞ ለተመልካቾች የምንለው ምንድን ነው ይሄ ታላቅ ለማስቀመጥና ለተወሰነ ጊዜ የሚቆይ ነው፣ እና እነዚህን አማራጮች ወይም እድሎች ቶሎ ቢጠቀሙ ብዬ አስባለሁ። አዎ እኛም እንደዛ ነው የምንልሽ፣ ለተወሰነ ጊዜ እንደሚቆይ ያው ባልደረባይም ነግራሻለች። የአዲስ አመት ዲስካውንት የአዲስ አመት ጊፍት ነው። ከቴመር ሪል እስቴት ቆንጆ ኦፈር ነው፣ ዳመልጣቸው ሪከመንድ አደርጋለሁ። ስለሰጣሽኝ ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ማስተላለፍ የምትፈልግ መልእክት አለ ድሉ? እሺ ለመላው የኢትዮጵያ የክርስትና እምነት ተከታዮች እንኳን ለመስቀል በዓል በሰላም አደረሳችሁ እያለ ለ35% ቅናሹ ተጠቃሚ እንድትሆኑ እያለ አዲሱን ዓመት ከተሚውከ ወደፊት እንቀጥላለን። መልካም በዓል። በዚሁ ማድራሻችን ልታስቀምጥልኝ። አድራሻችን ሳርቤት ኦሮሚያ ኢንቨስትመንት ጋር ወልደማርያም ህንፃ አለ እዛ ጋር ነው አድራሻችን። እና ለበለጠ መረጃ እታች በምናስቀምጥላቸው ቁጥር በመደወል የሚፈልጉትን ጥያቄ የፈጠረባቸውን ነገሮች ግልጽ ማድረግ እንችላለን። እቴ ምርጋን እንግዲህ ወደፊት ብለናል። ጥሩ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልሽ። መልካም ቀን ላንቺ። ተመልካቾቻችን ስተከታተሉት የነበረው ፕሮግራማችን ይሄንን ይመስል ነበር። በቴምር ሪል እስቴት ተገኝተን እያንዳንዱ ቤታቸው ላይ ምን ያህል ቅናሽ ያደረጉት እንዲሁም ደግሞ ሌሎች መረጃዎችን ለእናንተ ለተመልካቾቻችን እያስቃኘናችሁ አብረናችሁ ቆይታ አድርገን ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናላችን አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። መልካም ጊዜ ሆንላችሁ። ኪንግ ሆምስ